ሰላም ጤና ይስጥልኝ። አላዘርባላለው በገቢዎች ሚኒስቴር ምስራቅ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የተዘጋጀላቸው የሚቀርበው ትምህርት ዛሬም እንደቀጠለ ያለ ሆኖ በዛሬው ርዕሳችን እቃ ከሀገር ውጭ ወደ ሀገር ውስጥ ሲገባ የቀረጥ ወይም የታክስ ስሌት ምን ይመስላል፣ ስሌቱንስ እንዴት እናስላለን የሚለውን በምሳሌ እናያለን። እንግዲህ አንድ እቃ ወደ ሀገር ውስጥ ስናስገባ ከሚከፈሉ የታክስ አይነቶች ውስጥ የጉምሩክ ቀረጥ ከስተም ዲውቲ፣ የኤክሳይስ ታክስ፣ የሱር ታክስ፣ የተጨማሪ እሴት ታክስ ወይም ቫሉ አድር ታክስ፣ ቅድመ ግብር ሲሆን እነዚህን በምሳሌ እንመለከታለን። አንድ የተሽከርካሪው ዋጋ 600 ሺህ ብር የሆነ መኪና ከውጭ ወደ ሀገር ውስጥ ለማስገባት ብንፈልግ ለዚሁ ተሽከርካሪ ያወጣ ነው የመድን አረቦን ዋጋ 50 ሺህ ብር፣ የመጓጓዣ ዋጋ 100 ሺህ ብር የጉምሩክ ቀረጥ ምጣኔ 35 ፐርሰንት የኤክሳይዝ ታክስ ምጣኔ 60 ፐርሰንት የሱር ታክስ ምጣኔው ደግሞ 10 ፐርሰንት ሆኖ የቀረጥ ወይም የታክስ ስሌቱ ምን ይመስላል የሚለውን እንደሚከተለው እናያለን። በመጀመሪያ ደረጃ የምንሰራው የጉምሩክ ቀረጥ ማስከፈያ ዋጋ ስለሆነ የዚህ የጉምሩክ ቀረጥ ማስከፈያ ዋጋ የስሌት መሰረቱ ደግሞ የተሽከርካሪው ዋጋ ሲደመር የመድን አረቦን ዋጋ ሲደመር የመጓጓዣ ዋጋ ይሆናል። ያ ማለት ኮስት ፕላስ ኢንሹራንስ ፕላስ ፍሬይት በቁጥር ስናይ 600 ሺ ሲደመር 50 ሺ ሲደመር 100 ሺ የሚሰጠን ውጤት 750 ሺ ይሆናል። እንግዲህ የጉምሩክ ቀረጥ ማስከፈያ ዋጋ ካገኘን በኋላ መስራት የሚጠበቅብን የታክስ አይነቶች በቅደም ተከተል ያሉ ሲሆን በመጀመሪያ ደረጃ የምንሰራው የጉምሩክ ቀረጥ ይሆናል። የዚህ የጉምሩክ ቀረጥ የታክስ ስሌት መሰረቱ ደግሞ የጉምሩክ ቀረጥ ማስከፈያ ዋጋ ሲባዛ በጉምሩክ ቀረጥ ምጣኔ መሰረት ስለሆነ በቁጥር ስናይ 750 ሺህ ሲባዛ በ35 ፐርሰንት የሚሰጠን ውጤት 262500 ይሆናል። በሁለተኛ ደረጃ የምንሰራው የኤክሳይዝ ታክስ ሲሆን የዚህ የኤክሳይዝ ታክስ የስሌት መሰረቱ የጉምሩክ ቀረጥ ማስከፈያ ዋጋ ሲደመር የጉምሩክ ቀረጥ ሲባዛ በኤክሳይዝ ታክስ ምጣኔ መሰረት፣ በዛ መልኩ ታክሱ ይሰላል። ያ ማለት 750 ሺህ ሲደመር 262500 ሲባዛ በ60 ፐርሰንት የሚሰጠን ውጤት 607500 ይሆናል። በሶስተኛ ደረጃ የምንሰራው እንግዲህ የተጨማሪ እሴት ታክስ አዋጅ 1341 2016 ከመውጣቱ በፊት ሲሰላ የነበረው የተጨማሪ እሴት ታክስ በሶስተኛ ደረጃ የነበረ እንደሆነ የሚታወስ ቢሆንም ይህ አዋጅ ከወጣ በኋላ ያ ማለት 1341/2016 ከወጣ በኋላ የተጨማሪ እሴት ታክስ ሊሰላ የሚችለው የጉምሩክ ቀረጥ፣ የኤክሳይስ ታክስ እንዲሁም ሌሎች ታክሶች ከተሰሉ በኋላ እንደሆነ በዚህ አዋጅ አንቀጽ 27 ላይ ይጠቅሳል። ስለዚህ የኤክሳይዝ ታክስ ከሰራን በኋላ መስራት የሚጠበቅብን የሱር ታክስ ስለሆነ የዚህ የሱር ታክስ የታክስ ስሌት መሰረቱ ደግሞ የጉምሩክ ቀረጥ ማስከፈያ ዋጋ ሲደመር የጉምሩክ ቀረጥ ሲደመር የኤክሳይዝ ታክስ ሲባዛ በሱር ታክስ ሬት መሰረት በዛ መልኩ ካልኩሌት ይደረጋል ማለት ነው። ያ ማለት 750 ሺህ ሲደመር 262500 ሲደመር 607500 ሲባዛ በ10% የሚሰጠን ውጤት 162000 ይሆናል። እንግዲህ የሱር ታክስ እዚጋ ያየነው ሬቱ 10% ነው የሚለው፣ እንግዲህ ሁሌም የሱር ታክስ ኮንስታንት ወይም ፍላት ሬት ስላለው ይቺን 10% በዛ መልኩ ካልኩሌት አድርገን መጠቀም እንችላለን። በአራተኛ ደረጃ የምንሰራው የተጨማሪ እሴት ታክስ ስለሆነ የዚህ የተጨማሪ እሴት ታክስ የስሌት መሰረቱ ደግሞ የጉምሩክ ቀረጥ ማስከፈያ ዋጋ ሲደመር የጉምሩክ ቀረጥ ሲደመር የኤክሳይስ ታክስ ሲደመር የሱር ታክስ ሲባዛ በ15 ፐርሰንት ስናረግ የሚሰጠን ውጤት የተጨማሪ እሴት ታክስ እናገኛለን ማለት ነው። ያ ማለት 750 ሺህ ሲደመር 262500 ሲደመር 607500 ሲደመር 162000 ሲባዛ በ15% ስናረግ የሚሰጠን ውጤት 267300 ይሆናል። እንግዲህ እነኚህን ታክሶች ከሰራን በኋላ ቅድመ ግብር እናሰላለን። ነገር ግን የዚህ የቅር መግብር ታክስ የስሌት መሰረት የሚሆነው በጉምሩክ ቀረጥ ማስከፈያ ዋጋ ላይ ይሆናል። ያ ማለት የጉምሩክ ቀረጥ ማስከፈያ ዋጋ ሲባዛ በ3% አድርገን እናሰላለን። ያ ማለት 750 ሺ ሲባዛ በ3% የሚሰጠን ውጤት 22500 ይሆናል። እንግዲህ የእነኝን ጠቅላላ ቀረጥ ወይም ታክስ ስንደምር የሚሰጠን ውጤት 1 ሚሊዮን 321 800 ይሆናል። እንግዲህ ለዛሬ የተማማርንበት ርዕስ እቃ ከውጭ ወደ ሀገር ውስጥ ሲገባ የታክስ ስሌቱ ምን ይመስላል የሚለው ሲሆን በሚቀጥለው ክፍለ ጊዜ ስንገናኝ በሌላ ርዕስ የምንማማር ይሆናል። እስከዛ ድረስ መልካም ጊዜ ይሆነላችሁ። እናመሰግናለን።